ስኝ እንጃላት አሁን ልትመልስለት ነው? አዎ በቤት ወን በቤትሽ ወንድ እንግዳ መጥቶ ብለኛል። አሁን ከዚህ ዓለም የተለየ ጌታ መጥቶ እነሱ ሽቶን ልገዛ በውድ ሽቶን ልገዛ ገዝቼ ደግሞ ልቀባው እሄዳለሁኝ አለችኝ። ሁለተኛው እንደገና ደግሞ ፍቅር ያላለቀብት ወንድ በቤትሽ አስገብተ ከቤትሽ መጥቶ ብባ ነበርና ይህንንም ያልቀኝን አሁን ፍቅር ሳ ወደ ወልድ ሀያል እምንበሩ አብጽው እስከ ሞት ፍቅር የሰው ልጅ ፍቅር አገብሮት ከሰማይ የሰማይ አትወዶ ከድንግል ማርያም ተወለደ። እኛን ለፍቅር ሲል ፍቅር አገብሮት የሰው ፍቅር አገብሮት እነሆ ወደዚህ ምድር መጥቷልና ለእሱ እሱን እ ሽቶ ልቀባ ልገዛ ይሄር ነው አለችው። ሶስተኛ እንደገና ደግሞ በብዙ የሰጠው ወይም በብዙ በጥቂቱ ያተረፈ በጥቂቱ የሚሰጥ በብዙ የሚያተርፍ እሱ ባለጸጋ ነጋ መቷል በሏት ነበርና፣ አሁን አንተ እንዳልቀውም ባይሆንም አለችው። እነሆ በጥቂቱ በጥቂት ትሩፋት ብዙ ክብር የሚሰጥ በጥቂት ገንዘብ ብዙ የማያል የማይጠፋውን ርስተ መንግስተ ሰማያት የማያወር የሚያወርሰን ኢየሱስ ክርስቶስ መጥቷል እና ለሱ ሽቶን ልገዛየርን ልቀባስክበ ኢየሱስ ክርስቶስን ስም ስጠራበት ዳቢሎስ ሰው የመስሮ የታየው ዳቢሎስ እንደ ጢስ በኖ ጠፍቷል፣ ማለት ነው። አያችሁ፣ ይቺ ሴት በሃይማኖቷ ጸንታ ታግሳ በብዙ ውጣ ውለን የዳቢሎስን ፈተና አለፋ። ማንን አግኝታለች? ኢየሱስ ክርስቶስን አግኝታለች ማለት ነው። ከዚህ ሴትዮ የምንማረው ብዙ ፈተና ሲመጣብን ለፈተናው መጸለይ እንዳለብን ለሚመጣብን መከራ ሁሉ በትግስትና በጸሎት በጾም በስግደት ማለፍ እንዳለብን ከዚች ሴት እንማራለን። ይች ሴት ያንን የገዛ በውድ ዋጋ የገዛችውን ሽቶ ይዛ በስምዖን ቤት ተቀምጦ የነበረውን ኢየሱስ ክርስቶስ ልትቀባው ሄደ ይችላል። በግብፃውያንም ልማድ ድርቅ ወደ ማላጎ ተቀምጦ ነበርና በወቆመት ድሬው በሱ ላይ ሊያቆመ ይችላል። ከቆመችው በኋላ ሽቱን ከራሱ ላይ አልከፈከፈችለት ይላል ላል በውድ ዋጋ የገዛችውን ማለት በውድ ዋጋ የገዛችውን ነው። በውድ ዋጋ በወቄት ወርቅ በሦስት መቶ ወቄት ወርቅ የገዛችውን ያንን ሽቱ የዛ ሄዳ ምን አደረገች ማለት ነው። ለእሱ ሰጠችና ና ራሱ ላይ አልከፈከፈችለት። ከዛ በኋላ ደግሞ ወመዝመዘቶ በስተረሳ ከእግሩ ስቁጭ ብላ ወመገየት ወአረሃሰት እገሪሁ በአንባ በእንባዋ እግሩን እያጠበች ከእግሩ ስር ተደፍታ እንባዋ እየወረደ እንደ ጅረት እየወረደ እንደው እንደ ጎት እየወረደ እግሩን አጠበው ይላል። እግሩን ሲያጠበው እንባዋ ደግሞ በመዝመዘት መስር በራሷ ፀጉር ደግሞ እግሩን ያለ ክብር ለሚገባው ክብር ይገባው አላለችና ፀጉሯ ፀጉሯን በፀጉሯ እግሩን ጠረገችለት። ያን ወደ ዝሙት ሲወስዳት የነበረው ገንዘብ ነበርና ገንዘቡ ለእኔ ዋጋ አይጠቅም፣ ምን የከለለው እኔ ከጠፋው ምን ይሰራለኛል ብላ በኃጢአት የሰበሰበችውን ገንዘብ ወስዳ ደግሞ ለክርስቶስ ነው የሚገባ፣ ለእኔ አይገባኝም፣ ኃጢአተኛ ነኝ። የሚያልፈው የሚጠፋው ዓለም ለእኔ አይሆነኝም። የማያልፈውን የማይጠፋውን ደግሞ ዓለም የሚያወርሰኝ እሱ ነውና ኃጢአቴን ይቅር ይለኛል ብላ ያላትን መባ ይዛ ሂዳ ከክርስቶስ እግር ስር ቁጭ ብላ እግሩን እያለቀሰች በእልባ እያለባች ኃጢአቴን ይቅር እያለ በለኝ እያለች ምን አደረገች ማለት ነው፣ እያለቀሰች እግሩን አጠበች። እግሩ ስር ተደፍታ ምናለች ማለት ነው። ደጅ ፀናች ማለት ነው። መባውን ሰጠች አቀረበች። ከዛ የሚገርመው ነገር ደግሞ ያን መልካም ነገር ስታደርግ ደግሞ ከኋላ ደግሞ መልካም ነገር የማይፈልጉ አሉና ለኢየሱስ ክርስቶስ ያደረገችው ነገር ለሌሎች ቀላል መሰላቸው። ይህን ያህል ብር እንዴት አወጣ ለዚህ ታደርጋለች፣ እንዴት ይህን ታደርጋለች እያሉ ደግሞ ተቃዋሚ ከኋላ መጣ። የሚገርመው ነገር ደግሞ ዛሬ ክርስቶስን ለመሰስ ብዙ ውጥቅ ያላት ብዙ መንገድ የሚጓዙ አሉ። እኛ ወደ ቤተክርስቲያን ስንመጣ ወዳልተፈለገ ቦታ የሚሄዱ አሉ። በህማማቱ ጠግቦ መብላት፣ ጠግቦ መጠጣት፣ ህማሙን እንድናስብ ምክንያቱም ኢሳይያስ ነቢይ ኢሳይያስ እንደተናገረው ነሳ ደውነ ወጾረ ህማመነ፣ በሱ ቁስል ነው እኛ የተፈወስነው እና የእኛን መከራ እሱ ተቀበለልን የእኛን ሞት ነው የሞተው። ለአምን ሞቶ እንደዚህ እያምን በመለኮቱ የማይታመም በሰውነቱ የታመመው ህማኖት እናምናለን። እንዳ እንደተናገረው ሁሉ በህማኖ እኛ እየታመን ድህነትን መንግስተ ሰማያትን አግኝተን እንድንወርስ የእሱ መልካም በቃ ይሁንልን ነው። ይቺ ሴት ያንን ስትሰራ የነበረውን ኃጢአት እግዚአብሔር ኢየሱስ ክርስቶስ ምን አላት? ይቅር አላት ማለት ነው። ከዚያ ምን አለው? ይህም በስሞን ቤት ገብቶ ተቀምጦ ሳለ ኢየሱስ ክርስቶስ ስሞንን አንድ ጥያቄ ጠየቀው። አንድ ጥያቄ ልጠይቅህ አለው፣ ልጠይቅህ እፈልጋለሁ አለው። እሺ ጠይቀኛ ነው። ቅድም ስድስት ሰዓት ላይ ሲነበብ እንደነበረ ወንጌሉ ስለሰማችሁት ማለት ነው። አንድ ሰው አምስት መቶ ወቄት ወርቅ አንድ ባለ ጸጋ አምስት መቶ ለሁለት ሰዎች አምስት መቶ ወቄት ወርቅና ለአንዱ ደግሞ ሀምሳ ወቄት ወርቅ ሰጠው። ስለዚህ ሰዎቹን መክፈል ሲያቀታቸው ያንን እዳውን ተወላቸው። ስለዚህ የበለጠ ደስ የሚለው ማን ነው ብሎ ጥያቄ ያቀረበለት። እንደ የበለጠውማ አምስት መቶ ወቄት ወርቅ የተወለድ ሰውዬ ነው በጣም ደስተኛ የሚሆነው አለው። አየህ አለው አንተ ከአንተ ቤት መጥቼ ተቀመጨ ለግሬ እንኳን ውሃን አላቀረብክልኝም። ይቺ ሴት ግን በብዙ ዋጋ የተገዛንን ይህንን ሽቶ አመጣ፣ ሰውነቴን አቀባችኝ፣ ራሴን ቀባችኝ ብሎ ተናገረ። አያችሁ፣ እግዚአብሔር ሊምር ይፈልግ ምክንያት አያስፈልገውም። ይቺ ሴት በእምነቷ ቀረበች፣ በእምነቷ ጸንታ ደግሞ ኃጢአቴን ይቅር ይለኛል አለች። ወደ እግዚአብሔር ቀረበች፣ ኃጢአቷን ይቅር አለላት። ስለዚህ ይቺ ሴት አለ፣ ይቺ ሴት ብዙ ነገር አድርጋለች። ይቺ ሴት እንኳን አይደለም ለመቀበሪያ የሆነ ዘንድ ይላል ለመቀበሪያ ጭምር የሆነ ዘንድ ይህን መልካም ሽቶ አቀረበች። አንተ በቤት ብዙ ነገር እያለ አላደረክልኝ ማለት እሷ ቤት ያላትን አሟጣ መጣ ወደ እኔ ምን አደረገች? መልካም ነገር አደረገች ካላት በኋላ ሃይማኖት ኪ አሄወተኪ እትው ይመሰላል ሃይማኖትሽ አድኖሻል ና በሰላም ሂጂ አላት። አየች በቃ ፍጻሜያችን ይሄ ነዋ። ትሞት ይወስም እኮ ሃይማኖታቸውን ሃይማኖት ጠብቅ ያለው እኝ የአባቶችን ሃይማኖት ጠብቅ ያለው ከአሁን በኋላ ሃይማኖት አቀንቁ ሃይማኖት ጠብቁ። ከአሁን በኋላ የሚያስፈልገኝ ክብራት ል ነው መንግሥተ ሰማያትን መውረስ ነው እና እንደ የሚያስፈልገኝ ዋጋ ስጠ ብሎ ቅዱስ ጢሞቴዎስ እንደተናገረችም ሴት ኢየሱስ ክርስቶስ ራሱ መኖሯ ሃይማኖት ነው ይሻላል አት ለእመገርን ገሰስኩ ጽንፈ ልብሱ አና አሃጁ ተበላዊ ወስቴና እንደተነገረ አሥራ ሁለት ዓመት ደም ሲፈሳት የነበረ ሴት የልብሱን ጫፍ ከዳሰስኩኝ እድናለሁ ብላ በእምነት እንደዳለችው ሁሉ ይችም ሴት ደግሞ ኃጢአትን ይቀይልኛል ይሄን ይዤ መባዬን ይዤ ብሄድ ያለኝን ብራ ሄዳ እነሆ መባዋን ይዛ ቀርባ ክርስቶስ ምን ብሏታል? ማለት ነው ከኃጢአቷ አላቋታል ማለት ነው። ካለባት መከራው ሁሉ ምን ብሏታል? አድኗታል ማለት ነው። በሰላም ይህ ብሎ ደግሞ ከሰላሳ ስድስቱ ቅዱሳን አምስት ቅዱሳት አምስት አንዷ አሁና እንድትመረጥ አድርጓታል ማለት ነው። አያቸው ስለዚህ ማልቀስ ዋጋ እንደሚያሰጥ ማልቀስ ለምን የምንበላው አናገኝም ወይም ምንጠጠ አናገኝም ብለን ሳይሆን ተላደ ሰው ቀርቶ ሳይሆን እንደ አዳም ስለ ኃጢአታችን ማልቀስ ይገባል። ክርስቶስ ወደዚህ ጅምድር የመጣው በአዳም ምክንያት ነው። አዳም ስላለቀሰ ደግሞ አምስት ሺህ አምስት መቶ ዘመን ሲፈጸም የምሕረት ቃሉን ጠብቆ ኢየሱስ ክርስቶስ መቶ ምን ብሏል ማለት ነው። መከራውን ተቀብሎላታል። ከዛ ከዲያብሎስ ሀርጋ ቆራኛ ምን ብሎ ነፃ ወጥቶታል ከግብርናተ ዲያብሎስ ነፃ ወጥቶታል ማለት ነው። ስለዚህ ማልቀስ ዋጋ ጴጥሮስ ክርስቶስን አሳልፈው እንደ ሰው አልሰጥህም አልክድህም እያለ ስለነበረው በዕለተ ሐሙስ ማታ ምን ብሏል ነው ከካደው በኋላ ሶስት ጊዜ ዶሮ ከጩኸው በኋላ አይ እኔ ነው ለካ፣ ያንም እንደገና መልሶ ምን አለ? ተጸጸተ፣ አለቀሰ። ካለቀሰ በኋላ ደግሞ ምን አለ ማለት ነው፣ መረቀው ማለት ነው። መረ- እንደውም የበለጠ አንተ እኮ ወደ በዛች ቆ ቃል አንተ አለት ነህ እና በአንተ አለትነት ቤተክርስቲያኔን አነጻለው ሃይማኖቴን አጻናለው ተብሎ ተነግሮለታል ማለት ነው። ስለዚህ ማለቀቱ አጋ በዚህ ሰሙነ ሕማማት ማልቀስ የበደልነውን የቀማነውን እየመለስን ለዚህ አብሔር እግዚአብሔር እንዳመረን ቅዱስ ዳውን በክቡር ደምን ጣጥተን እንድንበ እያለቀስን ያቺ ሴት ያገኘችውን እድልኛ የምንናገኝ የእሱ መልካም ፈቃድ